በስምአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሳ አሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚ ዜሰ ኮነ ፍስሓ ወሰላም የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የመብራን የወላዲታ አምላክ የቅድስት ድንግል ማርያም ወዳጆች በመላው ዓለም ሆናችሁ ይህንን መርሐ ግብር የምትከታተሉ ኦርቶዶክሳውያን ወገኖቻችን በሙሉ በዛሬ ዕለት የቅዱስ ሲኖዶስ ምላተ ጉባኤ በመጨረሻው ዕለት ያሳለፋቸውን ውሳኔዎች እንደተለመደው ከዚህ በመቀጠል አቀርባለሁ። የቅዱስ ሲኖዶስ ምላተ ጉባኤ በተለያዩ ርዕሰ ጉዳዮች ተወያይቶ ብዙ ውሳኔዎችን አሳልፏል። ከነዛ ውስጥ የአዲስ አበባን ሀገረ ስብከት በተመለከተ ነው። የአዲስ አበባ ሀገረ ስብከት የአስተዳደር ችግርን በተመለከተ በብፁዓን አባቶቻችን የሚመራው አጣሪ ኮሚቴ በመረጃና በማስረጃ የተደገፈ ሪፖርትን ለምልዓተ ጉባኤው አቅርቧል። ምልዓተ ጉባኤውም የቀረበውን ጥልቅና ሰፊ በመረጃ የተደገፈ ሪፖርትን ከሰማ በኋላ በጉዳዩ ላይ በስፋት ውይይት በማድረግ በአገረ ስብከቱ የተከሰተውን ዘርፈ ብዙ ችግር ለመቅረፍና የአገረ ስብከቱን ክብር የቤተ ክርስቲያንን ልዕልና ለመመለስ ይቻል ዘንድ ጠቃሚ የሆኑ ውሳኔዎችን በዚህ በሀገረ ስብከቱ ላይ አስተላልፏል። አንደኛ፣ በአዲስ አበባ ሀገረ ስብከት በአጣሪ ኮሚቴው በቀረበው ጥናት መሰረት የስራ አፈጻጸም ጉድለት ያለባቸው የስራ አፈጻጸም ጉድለት ያለባቸው የስራ አላፊዎች ከተጠያቂነት ጋር በጠቅላይ ቤተ ክህነት በኩል ከኃላፊነታቸው እንዲነሱ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ሌላው የማጣራት ስራው እስከ ክፍለ ከተማና አጥቢያ ድረስ የተከናወነ ስለሆነ ከክፍለ ከተማ ጀምሮ በአጥቢያ ቤተ ክርስቲያናት የተፈጸሙ ግድፈቶችን በተመለከተ በሀገር ስብከቱ አስተዳደር ጉባኤ ሪፖርቱ እየተመረመረ አስፈላጊው አስተዳደራዊ ውሳኔ እንዲሰጥ እንዲደረግ ወደፊት የሚመደቡ የስራ ኃላፊዎች በሚመለከት ከአሁን በፊት በአገረ ስብከቱ ባላፊነት ተመድበው ከሰሩት መካከል የአፈጻጸም ጉድለት የተገኘባቸው እንዳይመደቡ ሆኖ በትምህርት ዝግጅታቸውና በስራ አፈጻጸም ብቃታቸው የተመሰገኑት ከስራ አስኪያጅ ጀምሮ የየክፍል ስራ ኃላፊዎች በሀገረ ስብከቱ መተዳደሪያ ደንብ መሰረት በጠቅላይ ቤተ ክህነትና በሀገረ ስብከቱ ሊቃ ጳጳስ አማካኝነት እንዲመደቡ እንዲደረግ ከሀገረ ስብከቱ ጽሕፈት ቤት ጀምሮ እስከ አጥቢያ ቤተክርስቲያን ድረስ ያለውን ችግር ደግሞ በዘላቂነት ሊፈታ የሚችል የአሰራር ሲስተም ለመዘርጋት በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ ስራ ላይ የዋለው መተዳደሪያ ደንብ ያለበት የሕግ ክፍተት ተጠንቶ እንዲቀርብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በዛሬ ሁለት ውሳኔ ያገኘው የብፁዓን አባቶች አስተምሮን በተመለከተ ነው። በዚህ አስተምሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ በሶስቱ ብፁሃን አባቶች ያስተላለፉትን የስህተት ትምህርት መነሻ በማድረግ በዚህ ላይ መግለጫና የውሳኔ ሀሳብ አስተያየት እንዲያቀርብ በታዘዘው መሰረት በሶስቱ ብፁሃን አባቶች ማለት ነው፣ በብፁ አባታችን በአቡነ ፊሊጶስ ሊቃ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 አስተያየትና የውሳኔ ሀሳብም ለጉባኤው ካሰማ በኋላ ሶስቱም ብጽዋን ሊቃነ ጳጳሳት በጉዳዩ ላይ ሀሳብ ሰጥተዋል። የእነሱን ካዳመጠ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ የሚከተለውን ውሳኔ አሳልፏል። ሶስቱም ብጽዋን አባቶች ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው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 የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠልም የቅዱስ ሲኖዶስ በዚህ ዕለት ውሳኔ የሰጠበት ሌላው የተለየ አጀንዳ ነው ያለው። ይኸውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አማካኝነት በኤጲስቆጶስነት ተሾመውና በየሀገር ስብከቱ ተመድበው ለረጅም ዘመናት ደከመኝ ሰለቸኝ ሳይሉ የቅድስት ቤተ ክርስቲያንን መዋቅርና ትውፊት ጠብቀው የሚያስፈልገውን መስዋዕትነት ሁሉ ከፍለው ለቤተ ክርስቲያን ልዕልና ለሐዋርያዊ ተልእኮ መስፋፋትና ለእናት ቤተ ክርስቲያን ተቋማዊ እድገት የዕድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት ብፁዕ አቡነ ታዴዎስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ፣ ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስ የነበሩ፣ ብፁዕ አቡነ ስሞን የመንበረ ፓትሪያዊ ቅድስተ ቅዱሳን ድንግል ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ሌሎችም አረጋውያን ብፁዓን አባቶች ሊቃነ ጳጳሳት በምልዓተ ጉባኤው እውቅና እንዲሰጣቸው ሆኖ የሚሰጠው እውቅና የሚታይና የሚታወስ እንዲሆን አፈጻጸሙም ደግሞ በቅዱስ ሲኖዶስ ጽሕፈት ቤትና በጠቅላይ ቤተ ክህነት በኩል ሳይዘገይ እንዲፈጸም በማለት ይህንን ድንቅና ታሪካዊ ውሳኔ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ ከጽፈት ቤቱ ከቅዱስ ሲኖዶስ ጽሕፈት ቤት ማለት ነው በቀረበው ድልደላና ከቅዱስ ሲኖዶስ በተሰጠው ማስተካከያ መሰረት ከግንቦት ወር 2017 እስከ ሐምሌ 30 ቀን 2017 ዓ.ም ላለው የስራ ጊዜ የቋሚ ሲኖዶስ አባላት ሆነው እንዲያገለግሉ አንደኛ ብፁዕ አቡነ ሕዝቅኤል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና የከፋ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ፣ ሁለት ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት የበላይ ኃላፊና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ጳጳስ እንዲሆኑ ከነሐሴ አንድ ቀን ሁለት ሺ አስራ ሰባት እስከ ጥቅምት 30 ቀን ሁለት ሺ አስራ ስምንት ዓመተ ምሕረት ድረስ ላለው የስራ ጊዜ ደግሞ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ አገር ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ የዋግምራ አገር ስብከት ሊቀ ጳጳስ ብፁዕ አቡነ ህርያቆስ የጣሊያንና አካባቢ አገር ስብከት ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ አገረ ስብከት ጳጳስ የቋሚ ሲኖዶስ አባላት ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በምሕረቱና በይቅርታው ብዛት የአባቶቻችን አምላክ ጉባኤያችንን በሰላም አስጀምሮ ለቤተ ክርስቲያናችን ለሀገር የሚበጀውን ጠቃሚ ውሳኔ እንድናሳልፍ ረድቶ ጉባኤያችንን በሰላም ስላስፈጸመን ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።